ያልጸልህ ነበ የለም ያልመከረ ምክር የለም። ጓደኞች ከዛ ያልተደረገው ነገር የለም። እርዳታ ሰብስቦ ሰራተኛ መስሪያ ቤት ሰጡ ብድር ወሰድኩት። ያው ሞት ያፋፍና እኔና መሃል በመሃል ማለት ነው ሆነ ነበር። ይሄ ሁሉ ገንዘብ የት እንደገባ አላውቅም። ለሞት ፍርድ ነው ለእኔ የተፈረዳሉ። አራት ወር ሁለት ሱሪ ነው ደር በሚያደርግ ጌታ ምስክር ለዚ ያለሁን እዚ ጋር ያለው ማለት እሱ ብቻ ነው። ሁሉም አይችዋል ማንም የለም። መከራና በሽታ ሲደርስ ሳትማ ግን ኢየሱስ ደረሰ። ይህንን ጌታ ተነስታችሁ በእግሮቻችሁ ቆማችሁ ይህን ጌታ አክብሩለት። ተደረገልኝ። ኢየሱስ ጌታ ነው። የእግዚአብሔር ሕዝብ እኔ እዚህ የተደረገው ነገር ከአራት ወር በፊት እዚህ ቸርች ነቢይ ገዘኝ እያ መጥቼ የነበርኩት እኔ ያልጸለየልህ ነቢይ የለም። ያኔ ሰዓት ያልመከረ ምክር የለም። ጓደኞች፣ የተለያየ ቦታ፣ በቃ እገዛ ያልተደረገው ነገር የለም። እርዳታ ሰብስቦ ሰራተኛ መስሪያ ቤት ሰጡ፣ ብድር ወሰድኩት። በቃ ያ ሞት አፋፍና እኔና መሃል በመሃል ማለት ነው ሆነ ነበር። ይሄ ሁሉ ገንዘብ የት እንደገባ አላውክን፣ ግን የሰማይ አምላክ ደረሰልኝ። ሃሌሉያ ጭብጨባ ይገባዋል። ታላቅ እልልታ ለጌታ ለኢየሱስ። እዚያ አንድ ነገር ማሰብ የምፈልገው ምንድን ነው? አንድ ምስክርነት ወይ ሰው በሽታ ላይ ሆነ ምንም ነገር ይሁን፣ ሁለት ሀሳብ ያለው ሰው አይሳካም። እኔ ሁለት ሀሳብ እየርኩ ነበር። በጣም የተሳሳተ መንገድ። በሽታ ወደ እኔ ጋር እንድትመጣ ያደርኮ እኔ ሁኔታ የእግዚአብሔር ሰውና ህዝብ ምን ማለት ነው? ሌሎች ጸበል ቤት ሂዷል። እሺ ይሏል። በኢየሱስም አለል አይ፣ ፍሉ ውሃ እዚ አዳማ ላይ አለ፣ ያለ እንፋሎት ያለ እሱ ሃይማኖት ምናምን አይነካም ምናምን አንደካም ይድና እዛ ጋር ታያል። እሺ ይሏል። ሌላ ደሞ አይ ንጹህ ህክምና አገኛል። እዚ ጋር ሪፈራል ወረቀት ከአማኑኤል ዶክተር አማኑኤል ሲቶይ ነበር ሪፈራሉ ምንድነው? ኤምአር ማሳሪያ አለ ባልቻለኝ የሚያር መሳሪያ ሙሉ አንድ ሰዓት ሙሉ ሰውነቴ ውስጥ ገብተ ያንተ በሽታ የሚያሳይ መሳሪያ አለ። እሱ ወይ 20 ሺህ ብር ነው ወይ 25 ሺህ ብር አለ። ምን ይደረግ? ገንዘብ የለም። ምንም ገንዘብ ከሌለኝ ያንተ መስሪያ በድርጊቱ ጋር ተመካከርና እዛው ጨርስ። ሁለተኛ አይኔ ጋር ታምጣ። ለዶክተር አመኔል እሽ ያልኩት። እዛ አዳማ ላይ ይቀነሳል የመንግስት ስለሆነ እዛ ሄድና ታያለሁ። ስንት ብዬ ስልኩ ምናም ጓደኞች ሲደወልሳት ትንሽ ነው የሚቆነሰው። ወይ 20 ሺህ ብር ነው ወይ 15 ሺህ ብር ነው ወይ 18 ሺህ ብር ነው። እሺ አልኩት። መስሪያ ቤት እርዳታ ሰበሰቡ ብድር 19 ሺህ ብር ወድ ወሰድኩት የ8 ወር ሰራተኛ በሙሉ ሰብስቦ 14 ሺህ ብር ሰጠኝ። ገንዘቡ የት እንደጠፋ ጠፋ። ወደ 20 30 2 ሺህ ብር የተሰበሰበው ጠፋ። ገጠር አልኩት። ገጠር ላይ ባላዊ መድኃኒት እና ወከሻ ቤት ሄጄ ያላደረገውና ያልጠጣው ነገር በሕይወቴ ዘመን እንደዚህ አይነት ነገር ጠጥቼ አላውቅም። ጠጣሁ፣ ምንም አልሰማማል። በቃ ከዚህ በላይ ፋራላይስ ይሄ ኖርማል ነው። ወን በዚህ ብዬ መስራት አልቻልኩም። ጌታ ሆይ ያልኩት፣ በቃ እኔ ተውና ኃጢአቱን መደርደር ጀመርኩ። በቃ በጣም ኃጢአት ዘርችዋል። መደርደር የተኛው አጽያት ነው። እኔ እንደዛ ያደርኩ እሺ፣ እኔን አትመለከቱና ልጆችን ብቻ እሺ፣ ፈጣሪ ወይ በቃ ልቀቀኝ፣ ትንሽ ጋፕ ስጠኝ፣ በቃ ወይ ግደለኝ አልኩ። በቃ ሌላ አማራጭ የለ። ከዛ ፈጣሪ ሰማኝ። እንደገና የዛሬ የሚመጣው አርብ ሮብ 15 አራት ሳምንት ነው። እንደገና መጣ ነብይ ገዘኝ ጌስታውስ አሁንም አልተሻለም። እየተከታተለ ነው። ስራም ኖርማል እየሰራው አይደለም። ጧት ጧት የኛ ስራ በሰዓት ነው። ፋንቺ ነው የምገባው። በአሻራ ነው የምትገባው፣ በሻ በአሻራ ነው የምትወጣው። ዝም ብሎ እንትን የሆነ ደሞዙ በዛ ላይ ነው። ብዙ ነገር አለ። መስራት ያልቻልኩንም ሰውነቴ አሁንም ይዟል፣ ሙሉ በሙሉ አልለቀቀኝም። በቃ ጠላት በሚገባ በቃ ለሞት ፍርድ ነው ለኔ የተፈረደው አልኩ። በሚገባ በዳን በጻለልኝ እዛ ቀን ጀምረ ዘይቱንንም ውሃውንም ሰውነትን ሁሉ እያሸሁ ሙቀት የሚባል ነገር እኔ አራት ወር ሁለት ሱሪ ነው ደር በሚያደርገ እውነት ጌታ ምስክሬ ለዚ ያለው እዚጋ ያለው ማለት እሱ ብቻ ነው። ሁሉም አይችዋል ማንም የለ መከራና እና በሸታ ሲደርስሳት ማለት ግን ኢየሱስ ደረሰ። ይህንን ጌታ ተነስታችሁ በእግሮቻችሁ ቆማችሁ ይህን ጌታ አክብሩለት። የተደረገለኝ ጌታ እውነተኛ ትክክለኛ ጌታ ነው። ሌላ ሁሉ ከንቱ ነው። ሁለት ሀሳብ የምትሄዱት በተለይ ከኔ ድመ በታችና ከኔ ድመ በላይ ያሉት ለዛሬ አመት እኔ ዳንክራ ቤት ነኝ። ዛሬ እዚው ነኝ። ሃሌሉያ ዳንክራ ቤት ነኝ። እየተጠው ነኝ። እየት ይደርገው እየት ላርገው ያልኩ ከዛ ሐጺያቱን ሁሉ ደረደርኩት። ግን ይቅራ አለ እግዚአብሔር። ይቅርባ ያምላክ ነው። ታውትንና በንጹ ሰውነቴ ስላላችሁንም በቃ በኩራትና በተለያየ እንትም አትይዱት፣ አትመኩ። የሚመካ ሁሉ በእግዚአብሔር ነው። እኔ ነው። አጀብ ታ ታ ሃሌሉያ ይገባዋል። ጌታ ኢየሱስ ጌታ ነው። እኔ የምለው አሁን በሽታ ጠፋ። ሃሌሉያ አሜን። ኦሮብቀ ነው ገዝታው ሰው የገባው እግሬ መንቀሳቀስ አይችልም ነበረ፣ በረዶ ሆኖ ነበረ። አዎ ይንቀሳቀሳል፣ እግር ይንቀሳቀሳል። አንተ ሲል ለጌታ አጨብጭቦ

አንደ እጃችሁ እንዲህ አድርጉ እስቲ። በጌታ እንዲህ ይበል፣ ከዛሬ ጀምሮ ያስጨነቃቸው ሁሉ ይንከባለን። አሜን። ከቤታችሁ፣ ከህይወታችሁ፣ ከጤነታችሁ ላይ በኢየሱስ ክርስቶስም ይንከባለን። ሰላማችሁ ፈጽሞ ያማረ ይሁን። አሜን። አንተም ደስ ብሏል። በጣም ደስ ብሏል። አንተማ ብዙ ቦታ ዞራል፣ ብዙ ገንዘብ አውጣል። በጣም በጣም ኢየሱስ ጌታ ነው። አሜን። ሁሉ ያማረ ይሆናል። ፈጽሞ ወበየ ከዛሬ ጀምሮ ክፉ አገኘም። አሜን። አንተ በጌታ ፊት ተመላለስ፣ ሁሉ ያማረ ይሆናል። አሜን። ደግሞ ታገለግላለህ። አሜን። ደግሞ ትቀጥላለህ፣ ይከተላለ። አሜን። በኢየሱስ መነሳት ይሁን። አሜን። ክፉ አገኘም። አሜን። ሰላም ሆኗል። በፊቱ ተመላለስ፣ ያማረ ይሆናል። አሁን ዛሬ በዚህ አመት ተዋረኩ ብለህ አዝናል። በሚቀጥለው አመት ቤት ሰደጭ ያለው። አሜን። ክፉ ሁሉ ተነስቷል። አሜን። ጨለማ ሁሉ ተመትተዋል። አሜን። ሰላም ሆኗል። ቻው።